እንጠጣ ሻይ። ጓደኛ እንደዚህ ሻይ አዘጋጅታ ጠበቀችኝ ማለት ነው። ዋው፣ ማዳም ደወለች።

ይህ በመሃል ደወለች እጅ ምቀኛ የሆነች መዳም ደውላ ወሬና አስጠፋችኝ እና ምላቸዋለሁ። መዳም ደወለች በመሃል እና ማስታወሻ ቪዲዮ እየቆረኩ የጓደኛ ግብዣ እኔ በቃ እንጀራ ምናምን ክትፎ ምናምን ስጠብቅ ጭራሽ በቆሎ በቆሎ በበቆሎ ቆሎ እና በብስኩት። ይሄ ደግሞ ምንድን ነው የሚባለው? በአረበኛ ዘይቶ ነው ዘይቶ ነው መሰለኝ። በአማርኛ ብቻ አላውቅም። እንደዛ ጋር ጠበቀች ግን፣ ሰው ባለው ነው ሰው ባለው ነው። የጥቤት ተስተናገርኩ ነው ላቸዋለሁ። ቤት ተስተናገር

ቆጭ ነው የሚሉት። ይበላሉ፣ ይጣጣሉ፣ ዘና ይላሉ። የኛ ግን ኢትዮጵያዊ ሰዓት መጣብ፣ ሰዓት መጣብ፣ ይያን ቶቶሎ ቶቶሎ ቶቶሎ እንሰራለን፣ እንሰራለ። በቃ መግቡት እዛ አይለንም። በቃ መስራታችን መዳም ሰዓት መጣ፣ ይሄ ሊጨርሰው ይሄን አሁን አብዛኛው ኢትዮጵያ ካውቶች ማለት ነው። ቁርስ ወይም ቁርስ የምትበሉት የምንበላው ዝሆር አዛን ሲል ወይ ምሳ ጋር በአንድ ላይ አድርገን ነው የምንበላው። እራት ደግሞ አንድ ሰዓት ከምሽቱ አንድ ሰዓት ሰዓት ወደ በኢትዮጵያ ሰባት ሰዓት ማለት ነው። እንደዛ ነው የምንበላው እና ራሳችን እየጎዳን ነው። ግልግል ማን ሊሆን ነው? እራሳችን ይጠብቃሉ እና መዳም ወጣ ስትል ብለት እረፍት አድርጎ እረፍት አድርጎ እንደ ተማሩ ከሌሎች ዜጋዎች አሁን አብዛኛው የኛ ሀገር ኢትዮጵያ እህቶቼ ፊታችን ላይ ማዳት አለን፣ ብጉር አለን፣ ጥብስ ብስ ብለናል። ምግብ አንበላም፣ ራሳችንን አንጠብቅም። ራሳችንን ስለማንጠብቅ ነው። አዎ መጠበቅ አለብን ራሳችንን ምግብ መብላት በሰዓቱ መብላት ትንሽም ቢሆን በሰዓቱ ቁርስም ምሳም በሰዓቱ መብላት አለብን። አሁን እኔ ራሱ ማለት ነው። ቁርስ ቡና ከጠጣው ወይ ምሳ ላይ ነው የምበላው። ምሳ እንደዚያ በግ ውስጥ ኤራ እኔ እንደኝ የማውቀው ማለት ነው። ከዚህ የሆነች ጓደኛ አለችኝ። የቀይ እንዱንሻ ለን ምናምን እንደዚ ስለማት በይ ነው ጨጓራሽ ነው የሚያምሽ በግዜ ቢ ለምን ነው እናንተ ኢትዮጵያዎች በቃ ፍልፍልና ዳ ይሄ ቂጣ ነገር ኩብዝ ማለት ኩብዝ፣ በአረበኛ ኩብዝ ነው አይደል ጠቢ ነው የምትወዱ ሌላ ነገር አትወዱም። እንቁላል ምናምን አትበሉ ም እንደኛ ለምን አለ ከዚህ ስሞክሮ በወቅቱ ስበላ ስጠጣ ጨጓራ የተሻለ የተሻለ ይመጣልና፣ በሰዓቱ ብሉ እህቶች፣ አትጎዱ። መዳም የወጣ ስትል ብል ጥጥት ስራው ስትመጣ ይሰራቃ አስበሉ አሁን እንደነሻና ፊሊፒን ሲመጭ ብሉ። ስራቸውን ስቅሮ ይጠብቁና ሲመጡ ልክ እንደሚሰሩ ማለት ነው። እኛ ሀገር ሰርተን ደክመን ደክመን እንኳን ማዳም ስጠራ ማም በቁጣ ነው የምንለው። እንትን ምን ነው ግን እንደሰራ የሚቆጠሩ የሌሎቹ ሀገር ዜጎች ናቸው። እኛ ሀገር ዜጋ ኃላፊ እንደሰራን አይቆጠርም። እና እህቶች እራሳችሁን ጠብቁ ጠብቁ። እንደኔ አሁን የመወጣ ስትል ሻይን ብልት ብልት። በፊት ግን እራሴን ነበር የቆጠሩ እም እም ማዳም ዬ ስትመጣ ልክ እንደ እንደ ቀዮቹ እንደ ትልቅና እንደ ምንሻ እንደሰራ ሰው ድብ ድብ ከነሱ ጋር ይላልው። ራሳችሁን አትጉዱት፣ ብሉ ጠጡ። እሺ እየበላችሁ እየጠጣችሁ፣ በባዶ አንጀታችሁ አትስሩ። ባዶ አንጀት ስትሰሩ ጉዳት ነው የሚያመጣው አንደኛ ጨጓራ በሽተኛ ጉዳት በሽተኛ ማዳት አብዛኛው እኛገርስ ያጠቀናል፣ አብሶ ኢማራት ላይ ምንሰራቶች በጣም ቤታችን ከመናደድ የተነሳ ነው መሰለኝ። ምግብ ለራሱ ለሰውነታችን እኮ ተመጣጣይ ምግብ ያስፈልገናል። የመዳምን ስራት ታውቃላችሁ እንኳ በልተን ሆዳችንን በደንብ በልተን እንኳ ሊጥለን ነው የሚደርሰው። ከባድ ነው። ወወቱ አለ ራሱ አንድ ጆሮ ያናጋለ ሄቢ ናይንት ስለዚህ ከባድ ነው። ሀቢብቲ የራሳችሁን እየጠበቃችሁ እህቶች የራሳችሁን ጠብቁ። ከሌላ ሀገር ዜጋ ተማሩ እና እኔ ታነሱ ተምይ ተምሬ መዳም ሞታ ከልብለት ነው ሃ እና መብላት ነው ማጨስ ነው እራስ ዘና ሪላክስ ማረግ። በቃ ሪላክስ አድርጉ፣ ዘና በሉ። ሁሌ የመዳም ስራ እንደው ብቻም አያልቅም። ተታናውት ኢትዮጵያ ስንሄድ ነው የሚያልከው የሚያልቀው አለበለዚያ ምንም አያልቅም። መዳም እንደው ታመሰግናኛለች ብላችሁ አሉ ድፍድፍታት ይብሉ እየበላችሁ እየበላችሁ እየጠጣችሁ ስትሰሩ እየበላችሁ እየበላችሁ እየጠጣችሁ

እና ማዳመዬ የለችም አሁን ፈታ እያልኩ ነው። ነ ሻየን ብል ይሄው ና ጭሴን እ በምን ላስወጣ? ማዳመዬ ወጣ ስትል ከሌላ አገር ዜጋ ተማሩ ተማሩ እሺ፣ እንደዚህ እየበላሁ እየጠጣሁ የእሷን ቤት አወጣለሁ እንጂ። እናቶቼ ራሳችሁን ጠብቁ፣ ራሳችሁን ጠብቁ። ብርንደው ጠፊ ነው። ዋናው ለሰው ልጅ ጤና ነው እና ጤና ደግሞ የሚጠበቀው ሰው ደህና ምግብ እየበላ እረፍት እያረገ ራሱን መጨናነቅ ነው። ከመጨናነቅ እንትን አለመጨናነቅ፣ ታሽና መንከባከብ ማለት ነው። እና እህቶች አብዛኛው በቃ ብዙ በሽታ ላይ ነው የምንወርቀው። ራሳችንን ስለማንንከባከብ ስራ ላይ ነው የምንጠመደው እና ስራ ላይ አ ስራሱን ግን ቢሆንም በሰነ አስተዋጽኦ መሆንን እራስን እንትን እያሉ ማለት ነው። እኔ እኮ አትስሩ ቁጭ ብላችሁ ብሎ ሳይሆኑ እየ ስራም እየሰራችሁ እራሳችሁንም ጠብቁ። እኔ አንድ ሰው ጥሩ ሀብት ጤና ነው። ብር በባንክ ብሎ ቢኖር ጤና ከሌለ ፋይዳ የለውም። ለመጀመሪያ ከወዱ እራሳችሁ ሳትጎዱ በሽት ላይ ሳትወድቁ እራሳችሁ መጠበቅ የደረሰው ነው ማለት ነው። በፊት እኔ ልጅ ይዛለሁ አጸዳለሁ ተኩሳለሁ በቃ ስራ ነበር። እንደዛ ሆኖ ሴትዮ ስራ የለሽ ነበር ምትለኝ እስከ ሌሊቱ መሰላል ምሳሌ እስከ ሌሊቱ ዘጠኝ ሰዓት ያኔ ሱብ ድረስ እሷ ሴትዮዋ ትዞራለች እዛ ድረስ እጠብቃለሁ ልጅ በቃ ሰውነቴ እየተጎዳ እየደከመ ይግሬን እያመመ እያመመ መጣ። በመጨረሻ ሴትየዋም ጋር ተጣላሁ ተጣላሁኝ። ካንስሌሽን ጠየቅኳት፣ እምቢ አለች። ሌላ ሰራተኛ የሌላ ሀገር ዜጋ ነች። በቃ እኔ ሴትዋ ሴት ከእሷ ነው ትምህርት የትምህርት የወሰድኩት። ሴትዋ ሴት ውስጥ ባላል ጠፋ ዲዛይና ትበሌክ ነው ሲዋለ፣ ሴትዋ ስትመጣ ግን እንደሰራ ሰው ነው። ለምን ብዬ ስትጠይቃት እኔ ሴትዬ ብትጨቃጨቀኝ ምንም አይመስለኝም፣ ብትናገረኝ ምንም አይመስለኝም ደመወዝ ብቻ ይቆረጥ ነው ያለችው። እና ትምህርት ከአንዳንዱ ከአንዱ ከአንዱ መውሰድ ጥሩ ነው እና ከዛ ወስጄ ነው እና በዛ መሳፍቱ በራሴ ላይ እኔ ራሱ በጣም በሽታ ላይ ወጥቼ ነበረ። ምግብ አልበላም ነበር ስራዬን ካልጨርስ ማለት ነው ስራዬን በቃ ስራዬን ወይም ደግሞ ስራ ጨርሼ ልጅዋን አስተኝቼ በቃ እንደዛ እሚዘውን ልጅ አስተኝቼ ነበር መገንጠሉ ምን መጨረሻ ላይ በሽታ ላይ ወደቅ። እየበላኩ ነገር አይስማማኝም ነበር ማለት ነው ምኑ

አይናፋር ናት እና ልጅቷን በደንብ አበረታታት። ላይክ እና ሰብስክራይብ እንዳትረሱ። ስትገቡ በላይክ ስትወጡ በሰብስክራይብ ኮሜንት አስቀምጡልን እና እንመልሳለን። ያልተዛመዳችሁ ተዛመዱ፣ ዝምድና እንቀጥል ተብሏል እና አበረታቷት፣ አበረታቷት። ላይክዋ፣ ሰብስክራይብዋ እንዳትረሱ። የተረፈ ሰላም ሁኑልን። ባይ ባይ። ቻው ቻው።